ሀገር በዜጎቿ ትወከላለች። ዜጎቿ ደግሞ እውቀታቸውንና ክህሎታቸውን አንድ ላይ አጣምረው የፈጠራ ስራዎቻቸውን ይዘውልን ቀርበዋል እና አብረን እንመለከታለን እናያለን ምን አይነት ስራ ሰርተዋል የሚለውን እንቃኛለን። አብራችን ቆዩ። ስሜ ወንዲ ፍራው ግርማ አባላለሁ የመጣውት ከኤርጋለም ቴክኒክ ቴክኒክና ሙያ ነው። ከሲዳማ ክልል የሰራውት ማሽን የግንድ መሰንጠቂያ ነው። ስሜ ደምስኪዳን ይባላል። የመጣውት ከአዲስ አበባ ነው። ከነፋስ ስልክ ፖሊ ቴክኒክ ኮሌጅ ነው የመጣውት ይዤ የመጣውት ማሽን ዶቢ ፓወር ነው ወይም የጨርቅ መስሪያ ማሽን ይባላል። ስሜ እንግዳ ወርቅ ደጀን ይባላል። እዘን የቀረብነው ማሽን ፕላስቲክ ሪሳይክሊንግ ማሽን ነው። ስሜ በረከት ኃይሉ ይባላል። የመጣውት ከሀዋሳ ነው። ከሲዳማ ክልል ሀዋሳ የኮፊ መቆያ መፍጫ እና ማሸጊያ ማሽን ነው። ማሽኑ ያው ከፍተኛ አቅም ያለው ማሽን ነው። አቅም ያለው ማሽን ስንል እዚህ ጋር እንደምታዩት አነስተኛ ጣውላ ማምረት ይችላል። ከዛ በተጨማሪ እነዚህን ቤሪንጎች ወደ ውስጥ በማስገባት ወይም ደግሞ ወደ ውጭ በማስወጣት እስከ 80 ሴንቲሜትር ስፋት ያለውን ጣውላ ማለትም ያ ማለት አትሊስት 90 ሴንቲሜትር ስፋት ያለው ግንድ ቢኖር እስከ 80 ሴንቲሜትር ጣውላ ማውጣት የሚችል ማሽን ነው። ከዛ በተጨማሪ ማሽኑ እንዲህ ተበይዶ ወይም ደግሞ ፊክስዶ ነው አይደለም የተሰራው፣ እንደፈለግን ምንፈታው ከፈለግን የፈለግንበት ጫካ ውስጥ ወስደን የምንሰራበት ማሽን ነው። ሁለት አማራጭ አለው። በዲናሞ ይሰራል። ከዛ በተጨማሪ ደግሞ በቤንዝል ወይም ደግሞ በናፍጣ የሚሰራ ኢንጂን መግጠም የምንችልበት ማሽን ነው። እንደገና ምንም አይነት የምርት ጥራት ሳይጎል እንደዚህ በጣም በስሱ እስከ ግማሽ ሴንቲሜትር የሚሆን ቲክነስ ያለው ጣውላ ጨምሮ እስከ 6 ሴንቲሜትር፣ 7 ሴንቲሜትር፣ 10 ሴንቲሜትር ድረስ እንደየ ግንዱ ስፋትና ትልቅነት የተለያየ አይነት ቲክነስና ስፋት ያለውን ጣውላ ማምረት የሚችል ማሽን ነው። ከዛ በተጨማሪ አብዛኞቹ ማሽኖች አገር ውስጥ የሚገቡትም አገር ውስጥ የሚመሩትትም ምላጭ በመበጠስ ብዙ ጊዜ ገዢዎችን ወይም ደግሞ ተጠቃሚዎችን ትንሽ ያጉላላሉና እኛ ግን ያንን ለማስቀረት ከፍተኛ የሆነ ሪሰርች ሁሉ ሰርተን ነው። እነዚህም ቤሪንጎችና የተወሰኑ ማሽኑ ላይ አጀስትመንቶች ሰርተን ምላጭ የምላጭ ጤንነትን የሚጠብቅ ማሽን አድርገን የሰራ ነው። ከዛ በተጨማሪ ምላጩ ቢበጠስ እንኳን እየበየደ ይሄ ስታንደርዱ አንድ ምላጭ አራት ሜትር ነው። ነገር ግን እየበየደ እየበየደ እስከ 375 ሴንቲሜትር ድረስ እንዲሰራ አድርገን ነው ይህ ማሽን የሰራ ነው ማለት ነው። ጨርቅ መስሪያ ነው የተሰራውም፣ ለባህላዊ ልብስ ለሚሰሩ በሽመና ህይወት ለሚኖሩ ሰዎች እና እነሱ የሚሰሩ ምርት ለማምረትና ወይ ከፍ ለማድረግ ለማዘመንና ሁለተኛ ደግሞ የዘመናዊ ጨርቅ ልብሶች ጅንስ፣ ሱሬሎች ሊሆን ይችላሉ ጨርቆች ለሸሚዝ ለቲሸርት የሚሆኑ ጨርቆችን የሚሰራ ማሽን ነው። የሚሰራው ያለ ሰው ነው። በኤሌክትሪክ ነው የሚሰራው። በሲንግል ፌዝ ነው የሚሰራው ሞተር ማንኛውም በቤት ቆጣሪ ሰዎች መጠቀም ይችላሉ። እስከ ሜትር ከሃያ የሚሆን ጨርቅ ለዘመናዊ ልብስም ለባህላዊ ልብስም ሊሆን የሚችል ጨርቅ መስራት ይቻላል። እዚህ ጋ የተገጠመለት ዶቢ የሚባል ቴክኖሎጂ ነው ከላይ የተገጠመው። ይሄ ዶቢ ቴክኖሎጂ በፓወር ሎም ላይ በኤሌክትሪክ ተገናኝቶ አውቶማቲክ የሚሰራ የመጀመሪያው እንደ ሀገር የመጀመሪያው ቴክኖሎጂ ነው። ብዙ መኖችን መያዝ ይችላል። እነዚህ መኖች ለምሳሌ ዘመናዊ ልብስ መምሰራ በሰዓት ላይ ጂንስ ሱሪ ወይ ጨርቆችን ለመስራት አራት መሆን አለበት። ከዛ ደግሞ ቁጥራቸው ደግሞ በፕሮግራም እንደሆነ የመጀመሪያ ላይ አንድና ሁለት፣ ሶስትና አራት፣ አንድና አራት በእንደዚህ አይነት መንገድ ነው የሚነሳው። ይሄን እዚህኛ በመካኒካል በሆነ ካርድ ነው የምንጠቀምበት። እዚህ ጋር ፖይንቶች አሉ፣ የሚሰሩ ፖይንቶች። እነዛን ፖይንቶች ማሹ ራሱ እየመረጠ በመጀመሪያው ፒክ ላይ አንድና ሁለትን ሁለተኛው ፒክ ላይ ሶስትና አራትን እያደረገ የምን ሰራውን የጨርቅ አይነት ይሰጠናል። ለምሳሌ ትዊል ከሰራን ትዊል ጨርቅን መስጠት ይችላል። ታቢ ከሰራ እንደዛው፣ ሳቲን ከሰራን እንደዛው። ፕሌን ዌቭ ደግሞ የምንጠቀም ከሆነ እነሱ የተለያዩ ጨርቆችን ማግኘት እንችላለን። ከመፍጫ ወጥቶ እዛ ጋር እስክሩ ኮንቬር ማሽን አለ። በእስክሩ ኮንቬር ማሽን አማካኝነት ወደ ዋሺንግ ማሽን ይገባል። እዛ ፕላስቲኩ ከታጠበ በኋላ እንደገና በሁለተኛው እስክሩ ኮንቬር በመጠቀም ወደ ድራየር ማሽን ይሄዳል። እዛ ከደረቀ በኋላ እዛች ጋር የምንመለከታት። ሳከር ማሽን የምትባላለች በሷ አማካኝነት ደግሞ አውትፑት ይወጣል ማለት ነው። እዚጋ እንደምታዩት ይሄ ማሽን የአውቶሜትር የቡና መቁያ የቡና መፍጫና የቡና ማሸጊያ ማሽን ነው። ይሄ ማሽን ዲጂታል ነው፣ ሁሉ ነገሩ ከጅን ክኪ የጸዳ ነው። ማንም ሰው መሀል ላይ ገብቶ በእጁ አይነካውን ቡናውን ቡናው ተቆልቶ ተፈጭቶ ታሽጎ እስኪወጣ ድረስ ከጅን ክኪ ነጻ የሆነ ነው። ኦፕሬት የሚደረገውም ደግሞ አውቶሜትር በሆነ መንገድ ነው። እዚህ ከላይ እንደምናየው ቋት አለ ቋቱ ላይ ጥሬ ቡና እንጨምራለን። ከዛ በኋላ እዚህ ጋር ድራም የሚባል ክፍል አለ። ድራሙ ደግሞ ቡናውን ይዞት ይቆላል። ይሄኛው ፓርት ደግሞ የማቀዝቀዣ ፓርት ይባላል። ቡናው ተቆልቶ ከወጣ በኋላ እዚህ ጋር ይቀዘቅዛል። ከማቀዝቀዣ ቀጥታ ተቀብሎ ያለ እጅን ኪኪ ለመፍጫው ነው የሚያቃብለው። ይሄ የመፍጫ ፓርት ነው። እዚህ ከፈጨ በኋላ ደግሞ ደቃቁን የቡናውን ዱቄት እዚህ ውስጥ ያጠራቀምልናል። ከዚህ ከተጠራቀመ በኋላ በዚህ ቱቦ አማካኝነት ተስቦ ወደ ዚህኛው ስቶሬጅ ይገባል። እዚህኛው ላይ ከተጠራቀመ በኋላ ደግሞ እዚ ጋር አንድ ሰው ቁጭ ብሎ በሚፈልገው መጠን ከዚህ የሚወርደውን በማሸጊያ በፕላስቲክ ሊሆን ይችላል፣ በአልሙኒየም ሊሆን ይችላል፣ በተለያዩ ማሸጊያዎች ተጠቅሞ በእግሩ በመርገጥ ከላይ እንዲወርድ ያደርጋል። ከታች ደግሞ ሚዛኑ ላይ በማስቀመጥ የሚፈልገውን የቡና መጠን እየመዘነ ማሸግ ይችላል ማለት ነው። ይህን ሁሉ ኦፕሬት ሲደረግ አንድ ጊዜ ታይም ተሰጥቶት ቴምፕሬቸር ተሰጥቶት። ያን ቴምፕሬቸር ደግሞ ሴንስ እያረገ ታይሙን ጠብቆ እያንዳንዱ ፕሮሰስ ስቴፕ በስቴፕ በራሱ እየተነሳ ማሽኑ በራሱ እየተነሳ መጨረሻ ላይ ወደ ማሸግ ይደርሳል ማለት ነው። የመጀመሪያ መነሻችን እሴት ሰንሰለት ነው። ስለዚህ በእንጨት ምርት ላይ የተሰራ እሴት ሰንሰለት አለን። እዛ እሴት ሰንሰለት ውስጥ ምንድን ነው አሁን አገሪቷ የሚያስፈልጋት ወይም ደግሞ አካባቢው የሚያስፈልገው የሚል የራሱ ፖርሽን አለው። ከዛ ላይ ይህ ማሽን እዛ እንጨት ስራ ውስጥ ይህ ማሽን እንደሚያስፈልግ በዛ እሴት ሰንሰለት ወይም ደግሞ ጥናት ላይ ተመላክቷል። ስለዚህ ያንን በማየት ምን አይነት ቴክኖሎጂ ወይም ደግሞ ምን አይነት የእንጨት መሰንጠቂያ ብንሰራ ለኛ ሀገር ጠቀሜታ ይኖረዋል የሚለውን ከኤንቫይሮንመንቱም ከምኑም አንጻር አይተን ከገዢውም አቅምና ፍላጎት አንጻር አድርገን የሰራን ነው ማለት ነው። ስንሰራው ከአካባቢያችን ነባራዊ ሁኔታ ነው ተነስተን የሰራ ነው። ብዙ ጊዜ የሐዋሳ ሀይቅ በፕላስቲክ በሃይላንዶች ምናምን ስለሚበከል አንደኛ እሱን ለመቅረፍ ነው የተነሳ ነው። ሁለተኛ ደግሞ ለዜጎችም የስራ እድል ለመፍጠር ጭምርም ተነስተን የተሰራው። እኛ ይህንን ማሽን ስንሰራ መነሻ ዋና መነሻ ሀሳብ እኛ ኢትዮጵያ የቡና አምራች ሀገር ስለሆነች ቡናችን ላይ እሴት ጨምሮ ለዓለም አቀፍ ገበያ በማቅረብ የተሻለ ገቢ ማስገኘት አለብን የሚል መነሻ ሀሳብ፣ ያንን ለማድረግ ደግሞ ቡና በራሱ የመቁላት ሂደት ሳይንሳዊ ስለሆነ ሳይንሱን የሚመጥን የተሻለ ቴክኖሎጂ መስራት አለብን ብለን በተሻለ ሁኔታ ሳይንሱን የጠበቀ ማሽን ሰርተናል። ይህንን ማሽን አገር ውስጥ በማምረት በተመሳሳይ ጥራት በማምረት የውጭ ምንዛሪን ማስቀረት ነው አንደኛው። ሁለተኛው ደግሞ ብክነትን መቀነሻ ማሽን ነው። በባህላዊ መንገድ የሚመረቱ የጣውላ አመራረት እንትኖች አሉ፣ ዘዴዎች አሉ። እነዚህ የጣውላ አመራረት ዘዴዎች ኳሊቲያቸውም ሆነ ኤፍሽንሲያቸው በጣም የወረደ ነው። ስለዚህ አንድ ጣውላ በባህላዊ መልኩ ከተመረተ በኋላ መላጊያ ውስጥ ይገባል። ከዛ መላጊያ ውስጥ ደግሞ ብዙ እንትኖችን ስቴፖችን ያልፋል። በዚህ መካከል ብዙ ሰገቱራ ነው የምናመርተው እኛ። ስለዚህ በዚህ ማሽን ግን የሚመረት ጣውላ ምንም አይነት መላጊያ ውስጥ መግባት የማያስፈልገው ምንም አይነት ሰገቱራ የማይወጣለት ጥረት ያለ ጣውላ ነው የምናመርተውና ስለዚህ ጥቂት ዛፎችን ብቻ በመቁረጥ ብዙ ጣውላ የምናመርትበት ማሽን ነው። ሁለተኛው ጥቅሙ ነው። ሦስተኛው ጥቅሙ ደግሞ በባህላዊ መንገድ ሲመረት ሰዎች ላይ ወይም አምራቹ ላይ የሚደርሰውን የአደጋም ከእንደገና ደግሞ በአቧራው ምክንያት የሚከሰት በሽታን ለማጥፋት እና እነዚህንም ሰዎች ገበሬዎችን ለመርዳት ታስቦ የተዘጋጀ ማሽን ነው። ዋጋችን በጣም ቅናሽ ነው። በጣም ከፍተኛ ቅናሽ ማለት ነው። ያ የሆነበት ምክንያት አንደኛ እኛ የምንሰራው ተቋም ውስጥ ነው፣ ቴክኒክና ሙያ ተቋም ውስጥ ነው የምንሰራው። ስለዚህ ከፍተኛ ትርፍን አስበን አይደለም የምንሰራው፣ ያው ችግር ለመፍታት እስከሆነ ድረስ ከፍተኛ ትርፍን አስበን አይደለም። ያ ማለት ግን ትርፍ ሳይኖረን ነው የሰራነው ማለት አይደለም። ትርፍ ይዘናል። እዚህ ማሽን ላይ ስራ ላይ የተሰማራ በሙሉ በሰራው ልክ ዋጋ ተይዞለት ነው የተሰራው። ስለዚህ ከውጭ የሚገባው ማሽን አሁን ባለው የገበያ ዋጋ ከ የሚሸጠው አገር ውስጥ የሚሰሩ አሉ እስከ መቶ እስከ 800 ሺህ ብር ነው የሚሰሩ። እኛ ግን ይህንን ማሽን ከፍተኛ ብዙ ፊቸሮችን ጨምረንበታል። የፈለግሽበት ቦታ ታንቀሳቅሽው፣ የተፈለገበት ቦታ ሄዶ ይተከላል። ብዙ ቴክኖሎጂን ወደ ሀገራችን ትራንስፈር ለማድረግ ሞክረን የሰራ ነው። ስለዚህ ያንንም አድርገን ጥሩ ኳሊቲ ያለው ማሽን ሆኖ 270 ሺህ ብር ነው ለሽያጭ ያቀረምነው በአምስት የፈረስ ጉልበት ሲሆን ዋጋው የሚለያየው በማሽኑ በሞተሩ ካፓሲቲ ነው የሚለያየው ማለት ነው። ሞተሩ እንትኑ ሲጨምር፣ ጉልበቱ ሲጨምር ዋጋው ትንሽ ይጨምራል። ቢጨምርም ግን ያን ያህል ይጨምራል ማለት አይደለም። ልክ የሀገራችን ቡና በዓለም አቀፍ ደረጃ ታዋቂ እንደሆነ ሁሉ ማሽናችንም ደግሞ ከቡናው ጋር እኩል ብራንድ ኖሮት እንደ ቡናችን በዓለም አቀፍ ደረጃ የተሻለ ገበያ አግኝቶ ከቡናችን ጋር እኩል እንዲሸጥልን እናስባለን ስለዚህ ተወዳዳሪ ሆኖ መገኘት እንፈልጋለን የተለያዩ ማሽኖችን እዚህ ተወዳዳሪዎችን አይተናል የተለያዩ ቴክኖሎጂዎችን አይተናል በጣም ብዙ ነገሮች ተምረናል ከውድድሩ እኛም ደግሞ ውድድሩ ላይ ለተሳተፉ ሰዎች የራሳችን ልምድ አካፍለናል የተለያዩ እውቀቶችን ሼር አድርገናል ብዙ አይነት ጥቅም ያላቸው ለማህበረሰቡ የሚያገለግሉ ለሀገር ኢኮኖሚ፣ ለሀገር ብልጽግና የሚጠቅሙ ብዙ ቴክኖሎጂዎችን እዚህ ቦታ አይተናል። ከዛም ደግሞ ተምረናል፣ የተሻሉ ነገሮችን አግኝተናል። እኛም የራሳችን ልምድ ለማካፈል የተመቸ ሁኔታ ስለተፈጠረልን በጣም ደስተኞች ነበርን። በውድድሩም ሂደት ደግሞ በእኛ ዘርፍ በኢንተርፕራይዝ ዘርፍ አንደኛ በመውጣታችን በጣም ከፍተኛ ደስታ ተሰምቶናል። ወደፊትም ደግሞ ከዚህ አሁን በፌዴራል ደረጃ ነው የተወዳደር ነው ወደፊትም ሌሎች ውድድሮች ላይ በአህጉር አቀፍ ደረጃ ውድድሮች ካሉ በዛ በመሳተፍ ውጤት እናስመዘግባለን የሚል ተስፋ አለን። ውድድሩ ሀገር አቀፍ እንደሆነ ከአራቱም ሀገሪቷ ክፍል የመጡ ወንድምቶች ናቸው የሚሳተፉበት። ብዙ የተለያየ ባህል ያላቸው ሰዎች ናቸው የመጡበት። እኔ አዲስ አበባ ልጅ ነኝ። እዚህ ብዙ ሀገር ልጆች ያየሁበት ነው። በዛ ላይ ደግሞ በጣም ታላቅ ቴክኖሎጂ ያየሁበት፣ ድንገት ውድድሩ ቴክኖሎጂ ውድድር ጦርነት የነበረበት፣ ብዙ በጣም የተሻሻሉ ታላቅ ስራዎች ያየሁበት ነውና ደስ የሚል ነበር። ከነሱ ብዙ ነገር ተምሬያለሁ። ይሄን ማሽን አይተዋል። እንደ ሀገር አንድ ወይ ሁለት ሰው የሚሰራው ማሽን ነው። ብዙ ያልተለመደ ማሽን ግን ሀገርን የሚጠቅም ማሽን ነው። ይሄን ቴክኖሎጂ ከኔ አይተዋል። ነገ የተሻለ ነገር የሚሰሩ ልጆች ብዙ ልጆች አግኝቼበታለሁ። እኔም ደግሞ እነሱ ከሚሰሩት ቴክኖሎጂ ብዙ ነገሮችን ተምሬበታለሁ እና አንድ ላይ የተገናኘበት ጊዜ ስለነበረ ደስ ይላል።